አመሰግናለው። የመጋቢት ወር ትሩፋቶች አንዱ ትልቁ የፖለቲካ ለውጥ ነው። በተለይ በፊት በነበረው በኢህአዲግ ስርዓት ውስጥ ያጣናቸው የምንላቸው ነገሮች የነፃነት፣ የመናገር በነጻ የመስራት፣ ሀሳብን በነፃ የመግለጽ፣ በኢትዮጵያ ጉዳይ ላይ እኩል ባለቤት ሆኖ የመስራት አጣናቸው የምንላቸው አፋኝ ቸኳይ ስርዓት በነበረበት ወቅት ስለነበረ እሱን ስርዓት ተቀይሮ የለውጡ መሪ ክቡር ጠቅላይ ሚኒስትር አንደኛ የተሾመበት ቀን ነው። መጋቢት 24 ማለት ክቡር ጠቅላይ ሚኒስትራችን የተሾመበት ቀን ነው። ብልጽግና የተወለደበት ቀን ነው። እንደገና ደግሞ ህዳሴ ግድብ ቅድም አልተ እንዳልከው ህዳሴ ግድብ መሰረት ድንጋይ በተለይ ተፈጥሮ ሀብታችንን በነፃነት በራሳችን አቅም መስራት እንችላለን አንችልም? የሚል የኢትዮጵያ ህዝብ ትልቅ ውሳኔ የወሰነበት ነው። በዚህም ህዳሴ ግድብ የነበሩበት ውስብስብ ችግሮች ነበሩ፣ ባለፈው ስርዓት። እነዚህ ችግሮች በአመራር ቁጠኛ መሪነት ምክንያት ዛሬ የደረሰበት እንዲደርስ ያደርገው አንዱ ከፖለቲካ ለውጥ ብቻ ሳይሆን በልማትም ለውጥ ያመጣንበት ነው ተብሎ ነው የሚታሰበው። ሁለቱ አንኳር ይሆኑ እንጂ በተለይ በኢኮኖሚ ማሻሻያው ላይ፣ በፖለቲካ ማሻሻያው ላይ፣ ዲፕሎማሲው ላይ የተሰሩ በጣም በርካታ ስራዎች አሉ። ለአብነት በኢኮኖሚ እንኳን ብንል የመጋቢት ትሩፋት የምንላቸው በውጪ ዶላር ተመድቦላቸው ኢምፖርት የሚደረጉ የምግብ እህሎች ነበሩ። በእርዳታ የሚመጡ ነበሮች። በተለይ ስንዴን ማንሳት እንችላለን እና የስንዴን ታሪክ ከመጋቢት ጋር የሚገናኘ ኢምፖርት ይደረጋል። ብዙ ዶላር ነው እዛ ሳይ የሚደረገው። አሁን ግን እራሳችን ችለን በራሳችን አቅም በራሳችን መሬት ቆላ ስንዴ፣ የደጋ ስንዴ ቫራይቲ ጭምር ተስተካክሎለን ዛሬ እኛ ከምግብ አልፈን ወደ ውጭ ዶላር ማምጣት የጀመረበት ሂደት ነው ያለው እና አንዱ እሱ ነው። ሌላው ምግብ ራስን ራስን ምግብ የመቻል አቅማችን አሁን ከበፊት ተጋላጭነታችን መጠን በጣም የቀነሰበት ነው። ውጭ ብድር አልሰጥም የሚሉበት ሂደት የነበረበት ነው። ውጭ ሀገሮች በተለይ የአይኤምኤፍ እና ወርልድ ባንክ የቅርብ ጊዜ ተርታ ነው ብድር ከማይሰጣቸው ሀገሮች ተርታ ውስጥ ከተቱን ጊዜ ነበረ። እነሱን ፍቀን ዛሬ ፈረሱ የምንላቸው ሀገሮች ለማቋቋም ኢኒሼቲቭ ወስደን በቅርብ ጊዜ የአፍሪካ ሕብረት ታሪክ አንዱ ነው። የተጎዱ የፈረሱ የአፍሪካ ሀገሮችን ነገን ለመገንባት በሚል ኢኒሼቲቭ ላይ ኢትዮጵያ መንግስት ከማሰባሰብም ፈንድ ከማድረግም እምርታ ያስመዘገችበት ነው። ከነበርንበት አዘቅት ውስጥ ወጥተን ስትሬት ላይ ነገን በተስፋ አደጉ ምንላቸው ሀገሮች ተስፋ ውስጥ ሆነን የምናይበት ወር ነው። መጋቢት ወር የምናስበው በዛ ነው እና በዲፕሎማሲም ቢሆን በተለይ የባህር በር ጉዳይ ባለፉት ስርዓት ጋር ያሁኑ ፍጹም ልዩነት አለው። በበፊት በጦርነት አብዛኛው ነገር በጦርነት ላይ የተመሰረተ ነበር ሲሰራ የነበረው ሁሉም ነገር በጉልበት እናሸ አሁን ግን ከውጭ ዲፕሎማሲ ምክንያት የባህር በር ባለቤትነት እኛ ከጦርነቱ ውጭ በዲፕሎማሲ መብታችን ነው። በጣም ትልቅ ህዝብ አለን። ይህን ትልቅ ህዝብ የባህር በር ደግሞ አለን። ይህን የባህር በር ትላንት በተለያየ ምክንያት ታጥተነው ሊሆን ይችላል። እሱን ማንንም ሳንጎዳ የማንንም ሀገር ሉዓላዊነት ሳንዳፈር በመብታችን የባህር በር ባለቤት ለመሆን እየጣረች ያለች ሀገር ነው። ይሄ የዲፕሎማሲ አንድ ለውጥ ነው። ህዳሴ ግድብ ላይ የነበረው ጫና ቀላል አልነበረም። መች በመች አፈረሰ፣ መች በመች የምን ሀገር ጫና አደረሰብን? ስንል በጣም በብዙ መልክ ጫና ውስጥ የነበሩት ሰዎች ነን። ዛሬ ይህንን አልፈን የዲፕሎማሲያችን አቅም ከህዳሴ ግድብ አጀንዳ አስለቅቀን የባህር በር ላይ ጭምር ይሄድንበት። ዛሬ ህዳሴ ግድብ ላይ ኮምፔል የሚያደረግ ሀገር የለም። ኢቨን እየተጎበኙት ነው፣ መጥተው እየጎበኙ ነው። ጥያቄ ያላቸው ጎረቤት ሀገሮች ምንላቸው በህዳሴ ግድብ ላይ ወይም በአባይ ወንዝ ላይ ተጠቃሚ ነን የሚሉ አካላት ጭምር ዛሬ ወደዚህ መጥተው ምንም ጉዳት እንደማያደርስ ምንም አይነት ጎንዮሽ ችግር እንደማያመጣ የውሃ ተፋሰሱ እንደማይቀንስ ጭምር መተው እያዩት ነው። አንድ ትልቅ ግብፅ ፖለቲካ ስሰራ የነበረው በስረን ግዙ ነው ይሄንን ህዳሴ ግድብ ሊፈርስ ይችላል፣ ምክንያቱም እንትን የለውም የሚል ነበር። እና ይህንን ደግሞ በአለም አቀፍም በሀገር አቀፍም ባለሙያዎች የተጠና አቅም ያለው አደጋ ማያደርስ ግን ደግሞ ለሀገራችን ኢኮኖሚ ትልቅ እምርታ የሚያመጣ መሆኑን ጭምር አለም እንዲረዳ ያደረግንበት የዲፕሎማሲያችን ውጤት ነው እና በዲፕሎማሲ ዘርፍ የተሰራው ስራ ካለፉት ስርዓቶች በተሻለ እና ደግሞ ኢትዮጵያዊነትን ባስቀደመ ኢትዮጵያዊ ስን ስንተረጉመው በራሱ እንደኛ የሰው ልጅ መገኛ ነው። ሰው ሊጎዳ የሚነሳ ሀገር የለም። እኛ ስንወስድ የትኛውም ሀገር በእኛ ምክንያት ጥሩ ሆነች በኢኮኖሚ አሴት ጨመረች፣ በኢኮኖሚ ታ ጥሩ ጉርብትና ስለሆነች አገሯ ተረጋጋ፣ ካልሆነ በስተቀር በእኛ ምክንያት የሚፈጠር ነገር የለምና ከዲፕሎማሲ በጣም ብዙ ስራዎች ተሰርተዋል ብዬ ነው የማስበው። ከተቋም ሪፎርምም አንፃር አንዱ በባለፈው ስርዓት ላይ የነበሩ ችግሮች ነፃ ገለልተኛ ተቋማቶች አልነበሩም። ከምርጫ ቦርድ ጀምሮ እንዳያችሁት ነፃ ገለልተኛ አልነበርም፣ በትእዛዝ ነበር የሚሰራው እና አሁን የሰብአዊ ተቋማት ዲሞክራሲ ተቋማት ኢቨን የህዝባዊ ተቋማት የምንላቸው ለአገር ለሉዓላዊነት መሰረት ናቸው የምንላቸው ለመከላከያን ትልቅ ተቋም ኢንስቲቱሽንን መፍጠር ከአንጻር ትልቅ ስራ ተሰርቷል። በዚህም ውጤት መጥተዋል። በዚህም ውጤት መጥተዋል። ዛሬ የኛ የሀገር መከላከያን ተቋም ያየ አለም የሚያደንቀው ተቋም ነው። የሆነ ፓርቲ የሚመነጭ ሳይሆን ከህዝባዊ የመነጨ ለህዝብ የሚሰራ በህዝብ ውስጥ ደግሞ ቦታ ያለው ተቋም እንዲሆን ጭምር እምነት ያለው ተቋም እንዲሆን ጭምር መከላከያ ተሰርቷል። ምርጫ ቦርድ እያያች የምታውቁት ነው። የምርጫ ቦርድ ታሪክ በፊት የነበረው ምርጫ ቦርድ ታሪክ ታውቁታላችሁ። ዛሬ ላይ እንዴት ያለ ተቋም እንደሆነ እያያችሁት ነው። ህዝቡ ጭምር የሚያነሳቸው ጥያቄዎች ህዝቡ ስም ጭምር የሚያነሳቸው ኢሹዎች፣ በነጠላ ትርክት ምክንያት ልዩነቶች እየሰፉ የነበሩ የተሳሳቱ ታሪኮች ለማስተካከል ምክክር ኮሚሽን አቋቁሞ መንግስት ትልቅ ስራ እየሰራ ነው። ይህም አንድ ለሀገር አንድነት አገር ብልጽግና አብሮነታችን የጋራ ትርክት በማስረጽ ነገን የተሻለች ኢትዮጵያ ከመመኘት አንጻር ስራ እየተሰራ እንደሆነ ነውና ከተቋም አንጻር በጣም ብሮድ የሆኑ ስራዎች ተሰርተዋል እየተሰሩ ነው። አሁንም ከተቋም ግንባታችን አንጻር የሚቀሩ ነገሮች በህዝብ ዘንድ አቤቱታ፣ በተለይ ፍትህ ተቋማቱ እስከታች ድረስ ስራ ተሰርቷል። ላይ በጣም ቤስ ስለው ታችም እየተሰራ ያለ ስራ አለ እሱን ሲሆን በፍትህ ስርዓታችን በመከላከያችን በጸጥታ ተቋማት በሙሉ ሰውነት እንዲኖረው እና ደግሞ የሚያነሳቸው ጥያቄዎች እንኳን ካሉ በዚህ በምክክር ኮሚሽኑ በኩል እየተሰራ ጥያቄዎች እየተፈቱ የወል ታሪኮቻችን ከፍ ብለው ነጠላ ትርኮቻችንን ዝቅ ብለው ወይም ከቻልና ጥፍተን የጋራ ኢትዮጵያ ለመገንባት የሁላችን የምታስማማ ሁላችንም በኩል የምንሳተፍበት ሁላችንም በኩል ወጥተን ምንገባበት ሰርተን የምናገኝበት አገር እንዲኖረን መሰረተ ተደርጎ እየተሰራ እንደሆነ፣ ህዝብ ለህዝብ ለማገናኘት ቅድም እንዳልኩት አንዱ ህዝቡን ያራራቀው ምንድን ነው የሚል አይደንቲፊኬሽን መሰራት ነበረበት። እሱን አንድ የነጠላ ትርክት የምንለው ነው የኔነት ስሜት እኔ ነኝ ሁሉም ነገር እኔ ነኝ የሚለው ስሜት ነው። እሱን አስወግደን እኛ ወደሚል አስተሳሰብ ማምጣት ነበረብን። እሱን በእኛ አካባቢ ኮንሲደር እንኳን ቢደረግ፣ በአካባቢያችን በተለያየ ጊዜ የተሳሳቱ ግጭቶች ነበሩ። እነዚህ ግጭቶች ቤዜላቸው ማህበረሰብ አቃቸው እሊት ነው የሚሉ ሰዎች ወይም ወካይ ነው የሚሉ ሰዎች ይፈበሩኩት ነው እሱን ወደ ህዝብ ጋር እያሰራጩ የህዝብ ንብረት ያወድማሉ፣ ንብረት ያወድማሉ፣ ሰው ያጠፋሉ፣ አካባቢ ይረብሻሉ፣ ኢኮኖሚ ይጎዳሉ፣ ትራንስፖርት ይገታሉ። በሀገር ኢኮኖሚም በአካባቢያችን እንደምታውቀው አካባቢያችን ትራንስፖርቱ ብዙ አካባቢዎች የሚያገናኝ መንገድ ነው እና አንድ የሆነ ቦታ ላይ ብሬክ ቢያደርግ በጣም ብዙ ነገር ማዕከላዊ ገበያ ላይ ለማድረስ እንከን ይሆንበት ነው ይሄን አውጥተን አራግፈነው ምንድን ነው ያለያየን ይሄ እንዴት እንፍታው፣ ይሄ ማንፍታው የሚል ጭምር ሐሳብ ተይዞ ስራ እየተሰራ ነው። አሁን አንዱ የመጋቢት ትሩፋት የሚባለው የእኛ ክልል ነው። የእኛ ክልል ማዕከላዊ ኢትዮጵያ አንዱ የመጋቢት ትሩፋት የምንለው ነው። በጣም ብዙ ጉዞ ተጉዘን ሄደን እንኳን ትክክለኛ አገልግሎት ማናገኝበት አካባቢ ሄደን ነበረ ስንገለገል የነበረው በጣም ብዙ ተጉዘን። አሁን በቅርባችን ነው፣ ሁሉም አገልግሎት በክላስተር ተብሎ እዚህ አካባቢ ለሚነሳው ጥያቄ ጭምር እዚህ ክላስተር ላይ ያሉ ሰዎች በምክትል ርዕሰ መስተዳደር ማድረግ ጭምር እዚህ ያለን በማዕከላዊ ኢትዮጵያ ምክትል ርዕሰ መስተዳደር እዚህ ያለን ሰዎች ጥያቄዎች እሱ ጋር እየሄዱ በእሱ በኩል እንዲፈቱልን እዚሁ አገልግሎት እናገኛለን፣ በፍትሐዊነት እንጠቀማለን። ኢቨን እነዚህ ነገሮች ሲነሱ በቅርበት ምንድን ናቸው ብሎ ጭምር የመፈተሽ አጋጣሚዎች ይፈጠራሉ ፍላጎት